በአማራ ክልል ህገወጥ መንግስታዊ ስርዓቱን በማስፈን ክልላዊ ስልጣንን በኃይል ለመቆጣጠር በሚጥሩ ጽንፈኛ ኃይሎች ላይ የማያዳገም እርምጃ እየወሰደ መሆኑን የጸጥታና የደህንነት የጋራ ግብረ ኃይል አስታውቋል። የጸጥታና የደህንነት የጋራ ግብረ ኃይል እንዳስታወቀው ለአማራ ህዝብ እንታገላለን በሚል በውስጥም በውጭም በመቀናጀት የራሳቸውን ህቡ አደረጃጀት የፈጠሩ አካላት ከመሰል ቡድኖች ጋር በመቀናጀት የህዝቡን የቁርጥ ቀን ልጆች መልሰው እየበሉ ይገኛል። እነዚህ ጽንፈኛ ኃይሎች የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የክልሉ የቁርጥ ቀን ልጅ የሆነውን ግርማ የሺጥላን በመግደል አስነዋሪ ድርግታቸውን አስመስክረዋል ብሏል። ግብረ ኃይሉ ይህንን እኩ የጥፋ ሴራ እየፈጸሙ ያሉ ጽንፈኛ ኃይሎች የአማራ ህዝብ የልማትና የሰላም ተጠቃሚ እንዳይሆንና የተረጋጋ ህይወት እንዳይኖረው እንዲሁም በመንግስት የሚወሰኑ ውሳኔዎች እንዳይተገበሩ እንቅፋት ሲፈጥሩ መቆየታቸውን የጋራ ግብረ ኃይሉ መግለጫ አመላክቷል። በየአካባቢው የተደረጉ የሽምግልና ሂደቶችን በመደገፍ እንዲሁም የተቀበሉ በመምሰል በህቡ ተደራጅተውና ተቀናጅተው ህገወጥ ተግባራቸውን መቀጠላቸውን ነው ግብረ ኃይሉ ያስታወቀው። በአማራ ክልል ህገ መንግስታዊ ስርዓቱን በማፍረስ ክልላዊ ስልጣንን በኃይል ለመቆጣጠር ሲጥሩ መቆየታቸውን መግለጫው ጠቅሷል። የጸጥታና የደኅንነት የጋራ ግብረ ኃይልም ይህን ተከትሎ አስፈላጊ ህጋዊ እርምጃ መውሰድ መጀመሩን ገልጿል። ይህ ጽንፈኛ ኃይል በአማራ ክልል ሳይገደብ እንደ ሀገርም መንግስትን በኃይል ከስልጣን ለማስወረድ ያልፈነቀለው ድንጋይ የለም ያለው የጋራ ግብረ ኃይሉ መግለጫ ከዚህ የጥፋት መንገዳቸው እንዲመለሱ በተደጋጋሚ የተሰጣቸውን እድል ከመጠቀም ይልቅ አሁንም በህገወጥ ተግባራቸው መቀጠላቸውን አመላክቷል። በዚህ ህገወጥ ተግባራቸውን በቁጥጥር ስር ውለው ጉዳያቸው በህግ እየታየ የሚገኝ በርካታ የቡድኑ አባላት መኖራቸውን ግብረ ኃይሉ አስታውቋል። መንግስት በሀገሪቱ ብሎም በክልሉ የህግ የበላይነት የማረጋገጥ ኃላፊነት ያለበት በመሆኑ በሌሎች የህገ ወጥ ቡድንና ቡድኑን በገንዘብና በሀሳብ በህቡ በሚደግፉ አካላትና ግለሰቦች ላይ የማያዳግም እርምጃ እየወሰደ እንደሚገኙ ያስታወቀው። በሀገር ውስጥም ሆነ በውጭ የሚገኙ የጽንፈኛ ቡድኖች ደጋፊዎች በዚህ ብርቅዬ የኢትዮጵያ ልጅ ላይ የተፈጸመውን ግድያ ከመኮንን ይልቅ አሳፋሪ በሆነ መልኩ ገዳይ ቡድኖችን ሲደግፍ ተስተውሏል ብሏል መግለጫው። ሀሳብን በሀሳብ ከማሸነፍ ይልቅ ከኢትዮጵያዊነት ጨዋነት ባፈነገጠ መልኩ በአሰቃቂ ሁኔታ ግድያ የፈጸሙትን ጽንፈኛ ቡድኖች ህዝቡ በአንድነት በማውገዝ ኢትዮጵያዊ ጨዋነቱን ሊያስመሰክር ይገባልን ብለዋል። በአቶ ግርማ የሺጥላ ላይ የተፈጸመው አሰቃቂ ግድያ የጽንፈኛ ኃይሎችን ትክክለኛ መልክና ገጽታ ለሕዝቡ በይፋ ያጋለጠ ነው ብሏል የደህንነትና የጸጥታ የጋራ ግብረ ኃይል መንግስት ለህዝቡ ሰላምና ደህንነት መረጋገጥ ግዴታውን ለመወጣት አስፈላጊውን እርምጃ መውሰድ የጀመረ በመሆኑ ህዝቡም ይህንን ተገንዝበው የፌዴራልና የክልል የጸጥታ አካላት ተጠያቂነትን ለማስፈን የጀመሩትን እንቅስቃሴ ጥቆማና መረጃ በመስጠት እንዲደግፍ ጥሪ አቅርቧል። የጽንፈኛ ኃይሎችን አስነዋሪ ተግባር በመሸፋፈን በተለያዩ የማህበራዊ ትስስር ገጾች መሰረተ ቢስ ወሬዎችን ከማሰራጨት የማህበራዊ ሚዲያ አንቂዎች ህብረተሰቡ ራሱ እንዲጠብቅ ግብረ ኃይሉ አሳስቧል። ግብረ ኃይሉ እየወሰደ ያለው እርምጃ በቀጣይ ለህዝቡ የማሳወቅ ስራው ተጠናክሮ እንደሚቀጥልም ነው ያረጋገጠው።